ሰላም ጤና ስትልን ውድ የዲጂታል ቲዩብ ቤተሰቦች፣ በዛሬው ዕለት የኢንስቲትዩሽን አሰስመንት የሌቪል ቱ ምን እንደሚመስል እናያለን። ስለዚህ ዲፓርትመንቱ የኢንፎርሜሽን ኮሚኒኬሽን ቴክኖሎጂ ነው። ሴክተራችን ኢኮኖሚክ ኢንፍራስትራክቸር ተብሎ ይጠራል። ከኦኩፔሽናል ስታንዳርዱ ሃርድዌር ኤንድ ኔትወርኪንግ ሰርቪስ ሌብል ቱ የሚለውን የኢንስትሪሽን ኤግዛም ምን እንደሚመስል ነው ላሳያችሁ የመጣሁት ማለት ነው። ስለዚህ ከመጀመሪያው እስከ መጨረሻው ድረስ በደንብ ተከታተሉ ሲል ከወዲሁ አሳስባለሁኝ። ስለዚህ ኢንስትሪሽን አሰስመንቱ ሊይዛቸው የሚችሉ የሌብል ቱ ዩሲዎች አሉ። ስለዚህ እንደምትመለከቷቸው ከአንድ እስከ አስረኛ ድረስ የተቀመጡ ዩሲዎች አሉ። አስራ አንደኛ ኢምፕሊመንት ሙዳ የሚል ኦር ካይዘን ፕሪንሲፕል አለ። እሱንም ጨምሮ ወደ 11 የሚደርሱ ዩሲዎችን ያካተተ የኢንስትሪሽን ኤግዛም የሚ ይሆናል ማለት ነው። ስለዚህ በአጠቃላይ ከኢንስትሪን ኤግዛሙ ላይ ወደ አምስት የሚደርሱ ፕሮጀክቶች ይኖሩታል። የመጀመሪያው ኢንስቶል ኤንድ ኦፕቲማይዝ ኦፕሬቲንግ ሲስተም ወይ ሶፍትዌር ሲ የሚል አለው። በሁለተኛ ደረጃ ፕሮጀክቱ ኦፕሬትስ ዳታ ቤዝ አፕሊኬሽን ፕሮጀክት ስሪ ጋር ሜንቴን ኤንድ አይቲ ኢኩመንት ኤንድ ኮንሱመሚል የሚል ሶስተኛ ፕሮጀክት ይኖረዋል። አራተኛ ፕሮጀክት አድሚኒስትሬተር ኔትወርክ ኤንድ ሃርድዌ ፔሪፈራልስ፣ አምስተኛ ሬከርድ ክላይንት ሳፖርት ሪኳርመንት የሚሉ አምስት ቤዚክ የሆኑ የሌቭል ቱ ፕሮጀክቶች ይኖሩታል ማለት ነው። ስለዚህ በእያንዳንዳንዱ ፕሮጀክት ስር ያሉትን ሀሳቦች ለማየት ያህል ፕሮጀክት ዋር ኦር ኢንስቶል ኤንድ ኦፕቲማይዝ ኦፕሬቲንግ ሲስተም ሶፍትዌር በሚለው ስር ሊይዛቸው ኦር ደሞ ልታውቋቸው የሚገቡ ነገሮች የመጀመሪያው ታይፕስ ኦፍ ሶፍትዌር ነው። ሶፍትዌሮች በሁለት ነው የሚከፈሉ፣ አፕሊኬሽን እና ሲስተም ሶፍትዌር። ስለዚህ አብዛኛውን ጊዜ ግን እዛ ፕሮጀክቱ ጋር የሚመጡ ከአፕሊኬሽን ሶፍትዌር ጋር የተያያዙ ነገሮችን ይሆናሉ ማለት ነው። እነሱን ሁለቱን የአፕሊኬሽን እና የሲስተም ሶፍትዌር አይነቶችን መለየት ይጠበቅባቸዋል። በሁለተኛ ደረጃ ሚኒመም ሪኳይርመንት ኢንስቶል ዘ ሶፍትዌር ሶፍትዌሩን ኢንስቶል ለማድረግ የሚያስፈልጉን ሚኒመም

ለምሳሌ ማይክሮሶፍት ኦፊስ ሆኖ ግን ኢንስቶል የምናደርገው ቨርዥን 2010፣ 2016፣ 19 ሊሆን ይችላል። ስለዚህ የቨርዥን አይነቱንም ኢንስቶል ማድረግና ማወቅ ያስፈልጋል። ስለዚህ ኢንስቶል ስናደርግ ኦልደስት ቨርዥኑ መጀመሪያ ኢንስቶል ከተደረገ በኋላ ሌተስት ቨርዥኑ ቀጥሎ ኢንስቶል ይደረጋል። ያ ማለት ኦፕቲማይዝ አፕግሬዲንግ ሶፍትዌር ከሚለው ስርድ ጋር 2010ና 2016 ኦፊስ ቢሰጣችሁ መጀመሪያ ኢንስቶል ማድረግ ያለባችሁ 2010 ነው። ከዛም በኋላ ነው ወደ 16ቱ ሄድ የሚቻለው ማለት ነው። ስለዚህ ኦፕቲማይዚንግ ኦር አፕግሬዲንግ ማለት ከኦልደስቱ ወደ ለሰስቱ ቨርጅን አፕግሬድ ማድረግ ወር ማሳደግ ማለት ነው። ስለዚህ በአጠቃላይ ፕሮጀክት ዋን ላይ እነዚህን ሀሳቦች የያዘ የኢንስቲትዩሽን ኤግዛም ሊወጣ ይችላል ማለት ነው። ሌላኛው ፕሮጀክት ቱ ላይ ኦፕሬት ዳታቤዝ አፕሊኬሽን ኦር ሌቭል ቱ ላይ ዋና ሜጀር ኮርሱ ከዳታቤዝ አፕሊኬሽን ነው። ስለዚህ ስለ ዳታቤዝ ብለን ስናወራ ደግሞ ብዙ አይነት የዳታ ቤዝ አይነቶች አሉ ዳታ እናስቀምጥባቸው ምንችላቸው። ስለዚህ ከዚያ ውስጥ ግን እኛ የምናየው እንደ ደ ሌቭል ቱ ኤምኤስ አክሰስ 2010 ኦር አበብ የሆነ የማይክሮሶፍት ኦፊስ ቨርዥን የሆነ እሱን እና ያለ ማለት ነው። ስለዚህ ታይፕ ሶፍት አክሰስ ኦር አፕሊኬት ሶፍትዌር ሆኑ 2010 2016፣ 13 የሚሉትን የኦፊስ አይነቶችን ማወቅ ይጠበቅባቸዋል። ሌላኛው ኮንሴፕት ዳታቤዝ ክሬት ማድረግ ስቴፑን ማወቅ ያስፈልጋል። ከዛ ቀጥሎ ቴብል ክሬት ማድረግ። ቴብል ክሬት ስታደረጉ ንጠቀቅባቸው የሚያስፈልጉ ነገሮች አሉ። የቴብሉ አትሪቢቶች ያስፈልጋል። ለአትሪቢቱ ደግሞ ዳታ ታይፕ ክሬት እናደረጋለን። ለዳታ ታይፕ ደግሞ ሊይዘው የሚችለውን ቫሊዩ በቁጥር ስፔሲፊክ እናደርግለታለን ስለዚህ አንድ ቴብል ኢንሰርት ሊደረግ የሚችለው ከዜሮ እስከ ሁለት መቶ ሀምሳ አምስት ካራክተር ልናስገባ እንችላለን ቴክስት ከሆነ ማለት ነው ስለዚህ ዳታ ታይፖችን በተመሳሳይ ናምበር ነው ቴክስት ነው ዴት ነው የሚለውን አይደንቲፋይ ማድረግ ያስፈልጋል ሌላኛው ኮንሴፕት ኢንሰርት ማድረግ ነው ኢንሰርት ስናደረግ በፎርም ሊሆን ይችላል ኦር ደግሞ ኖርማሊ በዳታ ሺት ቪው ሊሆን ይችላል ኢንሰርት የምናደረግባቸውን ሀሳቦች እናያለን ስለዚህ ፎርም ክሬት ማድረግ የግድ አለ ማለት ነው ሌላኛው ኪዮሪ ነው። ከኪዮሪ ጋር ኢንሰርት ማድረግ አብዴት ማድረግ ድሌት ማድረግ እና ሌሎችንም ከኪዮሪ ጋር ሪትራይቭ የምናደርግባቸው ኮንሴፕቶችን ኪዮሪ ጋር ሊኖር ይችላል ማለት ነው። መጨረሻ ላይ ሪፖርት ነው። ዳታውን ከሰራችሁ በኋላ ለኢንዲዘሩ ፕሪንት አውት አድርጋችሁ ማውጣት ከተፈለገ ሪፖርት ጀነሬት እናደርጋለን ማለት ነው። ይህም በላይ በተጠቀመው በተጠቀሰው በኪዮሪ ፎርም መሰረት ጀነሬት አድርገን ፕሪንት እናደርጋለን ማለት ነው። ሌላኛው እና ሶስተኛው ፕሮጀክት ሜንቴን አይቲ ኩመንት ሴንድ ኮንሱመቢል ነው። ከሜንቴናንስ ጋር የተያያዙ ከአሴምብላ ዲያሴምብል ጋር የተያያዙ ሀሳቦችን ይዞ የሚመጣ ፕሮጀክት ነው። ስለዚህ የመጀመሪያው የሚሆነው ከፓርትስ ኦፍ ኮምፒውተሮችን አይደንቲፋይ ማድረግ። አብዛኛውን ጊዜ ፓርትስ ኦፍ ኮምፒውተር ብለን ስጠራ ኢንተርናል እና ኤክስተርናል ብለን እናወራለን። ስለዚህ ከኢንተርናል ና ኤክስተርናልም ኢንፑት ና አውትፑት ስቶሬጅ እና ፕሮሰስ የምንላቸውንም አይደንቲፋይ ያደረገ በክላስ ያየናቸው እነሱን አይደንቲፋይ ማድረግ እና ማወቅ የግድ ይጠበቅባቸዋል ማለት ነው። ሌላኛው ፋንክሽን ኦፍ ኢች ሃርድዌር ፓርትስ ቤዚክ የሆኑ ፓርቶቹ ፋንክሽናቸው ምንድን ነው የሚል ሃርድ ዲስክ ከተባለ የሃርድ ዲስክ ጥቅሙ ምንድን ነው? ራም ከተባለ የራም ጥቅም ምንድን ነው? ሴንትራል ፕሮሰሲንግ ከተባለ የሴንትራል ፕሮሰሲንግ ጥቅሙ ምንድን ነው? ሲሞስ ባትሪ ካለ የሲሞስ ባትሪ ጥቅሙ ምንድን ነው? የሚለውን እያንዳንዱን ሃርድዌር ኮምፒውተር ቪዚብል የሆኑ ሃርድዌር ኮምፖናንቶችን ጥቅማቸውን የግድ ማወቅ ይጠበቅባቸዋል ማለት ነው። ምክንያቱ አሳስ ተደረጉ በኦራል ኩዌሽን ሃርድ ዲስክ ፋንክሽኑ ምንድን ነው የሚል እና ሊፈጠረው የሚችሉትን ፕሮብለሞችን አይደንቲፋይ ማድረግ ግድ ያስፈልጋል ማለት ነው። ሌላኛው አሴምፕል ዲ አሴምፕል ነው። ሃርድዌር ኮምፖናንቶችን መፍታትና መግጠም ይኖረዋል ማለት ነው። ሌላኛው ቤዚክ ሃርድዌር ፕሮብለምስ ኤንድ ሶሉሽንስ ከላይ ያየናቸውን ሃርድ ዲስክ፣ ራምስ፣ ሴንትራል ፕሮሰሲንግ ዩኒትስ፣ ሲሞስባት ባቴ ሌሎችም ኮምፒውተር ቪዚብል ፓርቶችን አይደንቲፋይ ካደረጋችሁ በኋላ የሚያጋጥሙ ፕሮግራሞች እና ፊክስ የምናደርግባቸውን ቤዚክ ሶሉሽኖችን አይደንቲፋይም እና ማወቅ ግቢ ያስፈልጋል። ሌላኛው እና መጨረሻው ከሶስተኛው ፕሮጀክት ላይ ኮንሲቨል ኮምፖናንትስ ኦፍ ዘ ኮምፒውተርስ ኮምፒውተር ላይ ሊያልቁ የሚችሉ የኮምፒውተር ኮምፖናንቶችን አይደንቲፋይ ማወቅ ማድረግ ግቢ ያስፈልጋል። ለምሳሌ ሲሞስ ባትሪ ከሆነ ቀን በኋላ የሚያልቅ ነው ማለት ነው። ዴት እና ታይም ኮንፊግሬሽን የሚይዝ ነው። ስለዚህ ሲሞስ ባትሪው አንድ ኮንሲቨል ማቴሪያል ነች። ስለዚህ እሷን ሪፕረስ ማድረግ ሌሎችንም ኮምፖናንቶችን አይደንቲፋይ ማድረግ ከኢንስቲትሽን አሰስመንት ጋር ሊካተት የሚችል ሶስተኛው ፕሮጀክት ነው ማለት ነው። አራተኛው እና አራተኛው ፕሮጀክትስ አድሚኒስትሬተር ኔትወርክ ኤንድ ሃርድዌር ፕሪፈሪያልስ የሚል ነው። ይህ በጣም ሜጀር የሆነ ለሌብቱ የሚያስፈልግም ኮርስ ስለሆነ እሱን በደንብ አድርጋችሁ ማየትና መጠንቀቅ ያስፈልጋል። ስለዚህ ከሱ ላይ የሚመጣ እንደ ኦራል ኩዌሽን የምትጠየቁት ቴርሚኖሎጂ ሪሌትድ ዊዝ ኔትወርክስ ከኔትወርክ ጋር የተያያዙ ወርዶች ሊኖሩ ይችላሉ። እነሷን ወርዶች ማወቅ ያስፈልጋል። ላይክ ኔትወርክ ምንድን ነው? ኢንተርኔት ምንድን ነው? ዌብ ምንድን ነው? ብሮዘር ምንድን ነው? የሚሉትን እነዚህን ሪሌትድ የሆኑ ተርሞችን የግድ ማወቅ ያስፈልጋል። እዛ ታይፕስ ኦፍ ኔትወርክ ኬብል ነው በክላስ እንዳየ ነው አብዛኛውን ጊዜ ሃይላይት ላይ ነው ያየነው። ግን አብዛኛው ለኔትወርክ የምጠቀማቸው የሚጠቀማቸው ሶስት አይነት ኬብሎች አሉ። ፋይበር ኦፕቲክ ኬብል አለ፣ ኳግጁዋል ኬብል አለን። ሶስተኛው እና የመጨረሻው ኢንዱዘር ልንጠቀምበት የሚችለው ቲዊስትድ ፔር ኬብል አለው። ቲዊስትድ ፔር ኬብል ደግሞ በሁለት ክላስ ላይ አድርገን ነው ያየነው ሽልድድ እና አንሽልድድ ብለን ማለት ነው። ስለዚህ አብዛኛውን ጊዜ የምንጠቀመው እኛ ለኢንዱ ዘሩ ካታጎሪ ሲክስ ኢ መቶ ሜጋባይት ፐር ሰከንድ ትራንስፈር ላደርግ የሚችል ካፓስቲ ያለው የኬብል አይነት እንጠቀማለን። ስለዚህ ታይፕስ ኦፍ ኬብሎችን በኦር አድኮሽ ሊመጣ ይችላል። ለኢንዱ ዘሩ የምንጠቀሙት ኦር የሚሰጣችው ኬብል ትዊስትር ፔር ኬብል ሊሆን ይችላል። ግን ሌሎች የኬብል አይነቶች እና ፓስት የሆነው የኬብል አይነት የትኛው ነው የሚል ኦራል ኮሽን ሊመጣ ስለሚችል እሱን በደንብ አድርጋችሁ ማየት ይጠበቅባችኋል። ሌላኛው ፕሪፔሪንግ ኔትወርክ ኬብልስ የኔትወርክ ኬብል ማዘጋጀት ነው። ያ ማለት አርጂ ፎርት ፋይቭ ኮአክሻል ኬብል ሳይሆን ዩቲፒ ኬብል የሰጣችሁና ክሪምፐርና ቴሰር ከተሰጣችሁ በኋላ ለኔትወርክ ሼሪንግ ለመስራት የምንጠቀምበትን ኬብል ማዘጋጀት ትጠየቃላችሁ። ስለዚህ ዘ ሴም ዲቫይስ ኮኔክት ለማድረግ፣ ዲፈረንት ዲቫይስ ኮኔክት ለማድረግ የምንጠቀምባቸውን አሬንጅመንት የግድ ማወቅ ግድ ያስፈልጋል። ስለዚህ ክሮስኦቨር እና ስትሬስ ሩ የሚለው ማለት ነው። ለእያንዳንዱ ሁለት አይነት አሬንጅመንት ነው ያለ ትዊስትድ ቴሪኬብር ኦር ቲሲፒ አይፒ አምስት ስልሳ ስምንት ኤ እና አምስት ስልሳ ስምንት ቢ የሚል አሬንጅመንት አለ። ስለዚህ እነሱን አሬንጅመንት መያዝና ማወቅ ግድ ያስፈልጋል ማለት ነው። ሌላኛው እና የመጨረሻው ኮንሴፕት ከአድሚኒስትሬት ኔትወርክ ጋር ኮንፊገር ስሞል ሎካል ኤሪያ ኔትወርክስ ኮኔት ማድረግ ኦር ክሬት ማድረግ ሊኖረው ይችላል። ያ ማለት ሁለት እና ከዚያ በላይ የሆኑ ኮምፒውተሮችን ክሬት በማድረግ ልንፈጥረው የሚችል በአንድ ኦፊስ በአንድ ቢውልዲንግ ላይ ሊገኝ የሚችል ሎካል ኤሪያ ኔትወርክ ክሬት አድርጉ ልትባሉ ትችላላችሁ። በላይ እዚህ ጋር በሰራችሁት ኬብል አማካኝነት ሁለት ኮምፒውተሮች ይሰጣችሁና እነሱ ያን ኮምፒውተሮች ኮኔት አድርጉ የሚል ኮንፊግሬሽን ሊመጣ ይችላል ማለት ነው። በዛ ተያይዞ ኔትወርክ ዲቫይሶችን ሁለትና ከዚያ በላይ ኮምፒውተሮችን ኮኔት ማድረግ ብትፈልጉ ምን አይነት ዲቫይስ ይጠበቀላችሁ ላይክ እንደ ሃብ ስዊችስ ራውተርስ ሌሎችንም የኔትወርክ ዲቫይስ አይነቶችን ማወቅ የግድ ይጠበቅባቸዋል። ሌላኛው አይፒ አድሬስንም ሁለት ኔትወርኮችን ኮኔክት የምናደርግ ከሆነ የግድ አይፒ አድሬስ ያስፈልጋል። ስለዚህ አድሬሶች ደግሞ አብዛኛውን ጊዜ ክላስ ፋይ አድርገን ያየናቸው በአምስት ክላስ ፋይ አድርገናል። ክላስ ኤ፣ ክላስ ቢ፣ ክላስ ሲና ዲ ኤ ብለን ነበር። በአምስት የከፈልናቸው። ስለዚህ እያንዳንዱን የክላስ አይነቶችና ሬንጆችን ማወቅ የግድ ያስፈልጋል። ምክንያቱም ኦራል ላይ ስለሚጠየቅ ክላስ ኤ ሆኖ የክላስ ኤ ሬንጁ ከስንት እስከ ስንት ነው የሚል ኦራል ኩዌሽን ሊጠየቅ ይችላል። ወይም ደግሞ የተሰጣችሁት አይፒ አድሬስ ክላሱ ምንድን ነው ሊባል ይችላል። ለምሳሌ ለክላስ ኤ 1 ቶ 8 የሚጀምር ለኮምፒውተር ኤ ከሁለት መቶ የሚጀምር ለኮምፒውተር ቢ ደግሞ ከ10 የሚጀምር አይፒ አድሬስ ቢሰጣችሁ ይህኛው አይፒ አድሬስ ስንት ነው ይህኛው አይፒ አድሬስ ስንት ነው የሚል ክላስ ሊጠየቅ ይችላል ማለት ነው። እሱን አይደንቲታዊ ማድረግ የግድ ይጠበቅባችኋል። ሌላኛው አሳይን ስታቲክ አይፒ አድሬስ ኤንድ ሼሪንግ ፋይልስ የሚል ሀሳብ አለው። ስለዚህ አይፒ አድረሱን ካወቃችሁ ኮምፒውተርን ክሬት ካደረጋችሁ ኔትወርክን ካዘጋጃችሁ በኋላ ስታቲክ አይፒ አድረስ ለኮምፒውተራችሁ አሳይን ታደርጋላችሁ። ምናልባት በዚህ ሰዓት ለኮምፒውተር አይፒ አድረስ የምንሰጥበት በሁለት አይነት መንገድ ነው፣ ስታቲክ አይፒ አድረስ እና ዳይናሚክ የሆነ ማለት ነው። ስለዚህ ለዚህኛው ሌብል ግን ስታቲክ አይፒ አድረስ ኦር ኔትወርክ አድሚኒስትሬተሩ የሚሰጠው አሳይመንት ማለት ነው። ግን ሌብል ስሪ ስደርሱ ዳይናሚክ ኦር ኮንፊገር ሰርቨር ጋር ዲኤችሲፒ ላይ ሄደን የምናየው ይሆናል ማለት ነው። ስለዚህ አይፒ አድሬስ አሳይን ታደርጋላችሁ ዘን ፋይል ክሬት አድርጋችሁ የሚያስፈልጉትን የፋይሸሪንግ ሴቲንጎችን ኦን አድርጋችሁ እነሱን ሸር ማድረግ የግድ ይጠበቅባችኋል ማለት ነው። ስለዚህ በአጠቃላይ ፕሮጀክት ፎር ላይ ሜጀር የሆነም ነው፣ ሰፋም ያለ ነው። ስለዚህ ኮንሲደር አድርጋችሁ ማየት ይጠበቅባችኋል ማለት ነው። ሌላኛውና የመጨረሻው ፕሮጀክት ፋይፍ ነው። ሪከርድ ክላስ ሳፖርት ሪኳይርመንት ነው። ስለዚህ እዚህ ጋር ከክሊያንቶች የሚመጡትን ጥያቄዎችን በመቀበል የሚያስፈልጉትን ሪከርድ ካደረግን በኋላ ሶሉሽን መስጠት እና የከስተመሩን ፕሮብለም ፊክስ ማድረግ ሂደት ሪከርድ ክሊያንት ሳፖርት ሪኳይርመንት ተብሎ ይጠራል ማለት ነው። ስለዚህ በዚህ ፕሮጀክት ላይ ማወቅ የሚጠበቅባቸው ነገር ክሊያንት ሳፖርት ምን ማለት ነው የሚለውን ኦር ሳፖርቲንግስ የሚለውን ምንድነው የሚለውን አይደንቲፋይ ማድረግ ያስፈልጋል። ሌላኛው ሪከርድ ክሊያንት ሪኩዌስትስ ሪኩዌስት የሚመጡባቸውን ፎርሞችን የግድ ማወቅ ያስፈልጋል። በፎርም ሊመጣ ይችላል፣ በስልክ ሊደወል ይችላል፣ በኢሜይል ሊለክ ይችላል፣ ፋክስ ሊደረግ ይችላል፣ ኢምፐርሰን ሊጠየቅ ይችላል። እነዚህ የክሊያንቱ ሪኩዌስት የሚመጣባቸውን መንገዶችን ማወቅ የግድ ያስፈልጋል ማለት ነው። ይህን በሚፈለገው ቴምፕሌት ካለ በቴምፕሌት መሰረት፣ ቴምፕሌት ከሌለ ደግሞ የሪከንድ ክሊያንት ሳፖርት ሪኩዌስት ሬጂስተር የምናደርግባቸው ፎርሞች አሉ እነሱን ዩሲዮ ሞጁል ጋር ሄዳችሁ ማየት ትችላላችሁ። እዚ ጋር ያሉትን ፎርሞ በመጠቀም ሪከርድ ማድረግ ይጠበቅባችኋል ማለት ነው። ሌላኛው ጊቭ ፕራዮሪቲ ፎር ኢች ክሊንት ሪኩዌስትስ። እያንዳንዱን የክሊንት ሪኩዌስት ከመዘገባችሁ በኋላ ፕራዮሪቲ ይሰጣላችሁ ማለት የትኛው ቀድሞ ይሰራ የሚል ማለት ነው። ፕላስቱ ዛት ለእናንተ ስራ ኦር ኤክስፐርት እንደመሆናችሁ መጠን ለእናንተ የሚጋብዘው ጥያቄ የትኛው ነው፣ ሪኩዌስት የትኛው ነው የሚለውን አይደንቲፋይ ካረጋችሁ በኋላ ቅድሚያ ይሄኛው የሚል ማንዳቶሪ እና ኢምፖርታንት በሚለው ማለት የኤርጀንት እና ኢምፖርታንት በሚለው መስፈርት መሰረት ፕራዮሪቲ ትሰጣላችሁ። ዘን ቤዚክ ሶሉሽን ፎር ኢች ክሊያንት ሪኩዌስትስ ፕራዮሪቲ ከሰጣችሁ በኋላ አፕሮፕሪት የሆነ ለእያንዳንዱ የክሊያንት ሪኩዌስት ሶሉሽኑ ሊሆን የሚችለውን ኢፍ ብላችሁ ታስቀምጣላችሁ ማለት ነው። ሌላኛው እና የመጨረሻው ስካሌቲንግ ኦር ሪፈሪንግ ዘ አፕሮፕሪት ኤክስፐርትስ ማለትም የእናንተ የማሰሩት በእናንተ ሙያ ያልመጣ ከሆነ ኦር በሰርቪስ ሌቭል አግሪመንት ውስጥ ያልተካተተ ጥያቄ ቢመጣ ስካሌቲንግ ይደረጋል ኦር ሪጀክቲንግ ማለት ነው። በሌላ በል ስካሌቲንግ ሴስ ሪጀክቲንግ ኢፍ ዳዝ ኖት ደን ባይ ዮር ሰልፍ፣ በእናንተ የማትሰሩት ከሆነ ሌላ ሰው አስተላልፋችሁ ከመስጣችሁ በፊት እናንተ የኮምፒውተር ባለሙያ ሆናችሁ ቴብል ተሰበረ የሚል ኦር ደግሞ ሌላ ከእናንተ ሪሌትድ ያልሆነ ጥያቄ ቢመጣ እሱን ስካሌቲንግ ተብሎ ይጠራል ማለት ነው። ግን ሪፈሪንግ ኢኒሴንስ የምታውቁት በእናንተ ኤሪያ ሆኖ ለምሳሌ እናንተ ሰርቪስ ሌቭል አግሪመንታችሁ ሃርድዌር ፕሮብለም ፊክስ ማድረግ ከሆነ የክሊያንቱ ሪኩዌስት አጋጣሚ ሆነና ሶፍትዌር ፕሮብለም ሆነ ያን ሶፍትዌር ፕሮብለም በምን አይነት መንገድ ፊክስ እንደሚደረግ ሪፈር ማድረግ ለሚያስፈልገው አፕሮፕሪየት ኤክስፐርት ሪፈር ማድረግ ትችላላችሁ ማለት ነው። ይሄ በሪካርድ ክሊያንት ሳፖርት ሪኳይርመንት ሊካተቱ የሚችሉ የኢንስቲቲዩሽን አሰስመንት ሀሳቦች ወር ኮንሴፕቶች ናቸው ማለት ነው። ስለዚህ በአጠቃላይ በኢንስቲትዩሽን ላይ ሊመጡ የሚችሉ ጥያቄዎቹ እነዚህን ይመስላሉ ማለት ነው። ስለዚህ በደንብ አድርጋችሁ አምስቱ ፕሮጀክት ላይ ኮንሲደር ማድረግ ይጠበቅባችኋል ማለት ነው። እነሱም በደንብ አድርጋችሁ ካያችሁ እና ከተለማመዳችሁ ኢንስቲትዩሽን አሰስመንቱን ማለፍ ይቻላል። ከዚህም የበለጠ ነገር ወር ስለማይመጣ ማለት ነው። ስለዚህ እነዚህን ሀሳቦች ካያችሁ ኢንስቲትዩሽን ለማለፍ ትችላላችሁ ማለት ነው። ስላዳመጣችሁኝ አመሰግናለሁኝ። በመጨረሻ ከተመቻችሁ ላይክ፣ ሰብስክራይብ በማድረግ እንደግፉናለን። መልካም ሁኑ።